ህመምን የምንተረጉምበት መንገድ ነው። የጌታችን ህመም መቼ ይጀምራል የሚለውን የሚወስነው መገረፍ፣ መቁሰል፣ መድማት ከሆነ የጌታችን ህመም የሚጀምረው ከሐሙስ ከጸሎት ሐሙስ ሌሊት ጀምሮ ባለው ነው። በአካል ምት፣ በጥፊ መመታት፣ መገረፍ የመሳሰሉት ህመሞች ሲደርስበት የነበረው እንግዲህ ከጌታችን ከተሰቃየበት ሰዓት ነው። ነገር ግን በአጠቃላይ ካየነው አምላካችንን ቅዱስ መጽሐፍ ነቢዩ ኢሳያስ የህማም ሰው ይለዋል። ስለዚህ የክርስቶስ ሰው ሆኖ መምጣቱ ከመጣበት ከተወለደበት ጊዜ ጀምሮ ያለው የመንገላታት የመታመም ዘመን ነበረ። ምክንያቱም አምላካችን ተሰዷል፣ ከሄሮድስ ሰይፍ ሸሽቷል፣ ብዙ መጉላላት ደርሶበታል። ሶስት ዓመት በበረሃ በውሃ ጥም ከእናቱ ጋር ብዙ መከራ ተቀብሏል ከልጅነቱ ጀምሮ ከዚያ ውጭ ደግሞ ሶስት ዓመት ካስተማረበት ጊዜ ጀምሮ ደግሞ ብዙ አይነት ህመሞችን ብዙ አይነት መገፋቶችን ሲቀበል ነበር። ስለዚህ መታመምን ከአካል ፊዚካሊ ከሚደርስ ስቃይ ውጭ ከሚሰማው በጆሮ ከሚሰማው በአይኑ ከሚያየው ነገር ከተነሳን መሰደብም ህመም ነው። አምላካችን ኢየሱስ ክርስቶስ ሶስት ዓመት ሙሉ ተሰድቧል ጋኔን አለበት እስከማለት ድረስ በጣም ብዙ ጸያፍ ልንደግማቸው የማንፈልጋቸው አይነት ብዙ ክፉ ንግግሮች ሲናገሩት ነበር እና አምላካችን ሶስት ዓመት ባስተማረበት ጊዜ የነበረውም ቆይታ ብዙ ሕማማትን መታማትን፣ መሰደብን፣ ያለ ስሙ ስም መሰጠትን ሲታገስ ቆይቷል። ከዚያ ውጪ በሰሙን ሕማማት የምናስበው መከራ ደግሞ ውስጥ የመጀመሪያውን የጌታ ህመም የሚሆነው ከሐዋርያት መካከል የነበረው ይሁዳ ያደረገበት መካድ የይሁዳ ክደት የመጀመሪያው የክርስቶስ ቁስል ይሁዳ ሲክደው። ግን አይደለም ክርስቶስ መሰቃየት የጀመረው በይሁዳ ምክንያት። አምላክ እንደመሆኑ አሳልፎ እንደሚሰጠው ያውቃል። ስለዚህ የይሁዳን መካድ ባየ ቁጥር ሶስት ዓመት በሚያስተምርበት አብሮ በሚውል በሚያድርበት ጊዜ ሁሉ አሳልፎ የሚሰጠው እሱ መሆኑን እያየ እያሰበ ይሰቃይ ነበር። አምላካችን ይናገርም ነበር፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል። ከጥፋት ልጅ በቀር ማንም አልጎደለም እያለ በጸሎቱ መሃል ይናገር ነበር። እንደውም ታወከ ሁሉ ይላል። ይሁዳ እንደሚከዳው ሲያስብ ክርስቶስ በመንፈሱ ታወከ ይላል። በመንፈሱ ታወከ የሚለውን ቃል ሌላ ቦታ የምናገኘው አልዓዛር የሞተ ቀን ነው። አልዓዛር የሞተ ቀን ያለቀሰው ለቅሶ ይሁዳ እንደሚከዳው አስቦ አልቅሶ ነበር። ስለዚህ አምላካችን ኢየሱስ ክርስቶስ የሰላሜ ሰው የታመንኩበት እንጀራዬን የበላ ተረከዙን በእኔ ላይ አነሳ ብሎ እስኪናገር ድረስ የይሁዳ ክደትም አንዱ ህመሙ ስቃዩ ነበር። እና ከዚያ በኋላ ግን አካላዊ ደግሞ መገረፍ መመታት የሚለው ከሐሙስ ሌሊት ከፍርድ ሂደቱ ጀምሮ ይጀምራል። ግን ከዚያ በፊት የነበሩት አመታትም የምቾት የድሎት አመታት ነበሩ ማለት አንችልም። ለጌታችን አምላካችን ኢየሱስ ክርስቶስ በመላ ህዋሳቱ የተቀበላቸው መከራዎች አስቀድሞ የሰው ልጅ ከእግዚአብሔር በተጣላ ጊዜ የመጣበትን ክፉ ነገር ሁሉ ያራቅ አዳም ከገነት በመሰደዱ ፈንታ ክርስቶስ ተሰዶ፣ አዳም እጆቹን ወደ ጸበለስ በመስደዱ ፈንታ እጆቹን በሚስማር ተቸንክሮ፣ ወደ ጸበለስ በመሄዱ ፈንታ እግሮቹን ተቸንክሮ ነው መከራን የተቀበለው እና የአምላካችን የኢየሱስ ክርስቶስ መከራ ለሁሉም የቀረበ ግን ለተቀበሉት ግን በስሙም ለሚያምኑት ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል ያንን የተቀበሉ ሰዎች ናቸው ክርስቲያን ተብለው የሚጠሩት እንጂ የክርስቶስ መከራ ለሁሉም ነው። ዓመተ ምሕረትን ያስጀመረ ነው፣ ለዓለም ዓመተ ፍዳን ያስቆመ የሰው ልጅ ጽድቅን ቢሰራ ኃጢአትን ቢሰራ ወደ ሲዮል ይወርድ ከነበረበት ዓመተ ፍዳ በዲያብሎስ አገዛዝ ስር ከነበረበት ዘመን ወደ ምህረት ዘመን ወደ ይቅርታ ዘመን የእግዚአብሔር መንግስት ወደ ማየት ዘመን የተመለስንበትና የሰው ጥንተ ተፈጥሮ የተመለሰበት። አዳም ሲፈጠር በጣም በደስ በሚያሰኝ ክብር ነበር የተፈጠረው። ያንን ያጣውን ጸጋና ክብር አምላካችን ኢየሱስ ክርስቶስ ለመመለስ ነው መከራ የተቀበለው። ስለዚህ ለሰው ልጅ ስለሆነ መከራ የተቀበለው ለክርስቲያኖች የሚለው ቃል አይሰራም። ክርስቲያኖች ከሰው ልጆች ውስጥ ለእኔ መከራ ተቀብሏል ብለው ያመኑ ሰዎች ብቻ ስለሆነ ነው። በሰሙን ህማማት ፍታት አይደረግለትም የሞተ ሰው ሳይሆን ቀድሞ ተደርጎለታል። ነው በሆሳዕና ዕለት የሚደረገው ጸሎተ ፍታት በዚህ ሳምንት ለሚሞቱ ነው የሚለው፣ ጸሎቱ ራሱ ይዘቱን ስታዩት ግብረ ሕማማት ላይ ያለው የፍታት ስርዓት በዚህ ሳምንት በተለያየ ምክንያት ለሚሞቱ ሰዎች የኃጢአትን ስርየት ስጣቸው ተብሎ መሐራ እግዚኦ ለነፍሰ ገብር ከገሌ ለነፍሰ አመት ከገሊት የሚባለው ቀርቶ ለነፍሰ ኩሎሙ ክርስቶሳውያን እየተባለ ለክርስ የክርስቲያኖችን ሁሉ ነፍስ ማር እየተባለ ነው የሚጸለየው ማለት ነው ስለዚህ የሆሳና ፍታት ዕለት የተፈቱ ሰዎች ናቸው በሰሙን ህማማት ቢሞቱም እንደተፈቱ የሚቆጠሩ ግን ቅዱስ ጳውሎስ አንድ የሚለው ነገር አለ ሙታን የነበራችሁ እናንተን በልጁ ሞት ህያዋን አደረጋችሁ የሚል እንግዲህ ሞትን እኛ የምናየው ብዙ ጊዜ ሰው ሞት የሚባለው ነፍሱ ከስጋው ሲለይ ነው መጽሐፍ ቅዱስ ግን ብዙም ትኩረት የማይሰጠው ሞት ነፍስ ከስጋ መለየት ነው። እሱ የማይቀር ነው። ሰውየው ጥሩም ሆነ መጥፎም ሆነ የማይቀርለት ነው። ሌላ ሞቶች አሉ፣ ከሱ ቀድሞና ከሱ በኋላ የሚመጡ ሞቶች። የመጀመሪያው ሞት ሰው በምድር እያለ በኃጢአት መኖር ራሱ ሞት ነው። እስመ ሞታ ለነፍስ ርሂቅም፣ እግዚአብሔር የነፍስ ሞቷ ከእግዚአብሔር መራቅ ነው ይላል። ስለዚህ ምድር ላይ ያለ ሰው በኃጢአት የሚኖር ከሆነ ቢኖርም እንደ ሞተ ነው የሚቆጠረው። ከእግዚአብሔር ጋር የሆነ ህይወት ያላቸው ደግሞ በቅድስና የሚኖሩ ሰዎች ደግሞ ቢሞቱም ህያዋ እንደሆነ ነው የሚቆጠሩት፣ የዛ ተቃራኒ ናቸው። ስለዚህ የመጀመሪያው ሞት ምድር ላይ ሞት ነው። ሁለተኛው ደግሞ ከስጋ ሞት በኋላ የሚሞት የዘላለም ሞት አለ። እሱ ደግሞ መኮነን ነው፣ የነፍስ ሞት ነው። ስለዚህ ቤተ ክርስቲያን ይሄኛው ሞት የግድ ስት ሞት ብቻ ነው ፍታት የምትፈታው አይባልም በዛ ወቅት። ዋናው ግን በትንሳኤ ማን ነው፣ በሆሳዕና ዕለት ቤተክርስቲያናችን ፍታት የምታደርገው ከክርስቶስ መምጣት በፊት የነበረውን ዘመን ሁላችን ሙታን ነበርን። እሱ ነው መጥቶ ህይወት የሰጠ። ስለዚህ ህይወታችን ክርስቶስ ስለሆነ እሱን ሰው ሆኖ ያዳነበትን ዘመን እስካላየን ድረስ ሙታን ስለሆንን እንደ ብሉ ኪዳን ሰዎች ቆጥራ ቤተክርስቲያናችን የሞትንበትን ዘመን ለማስታወስ ጸሎተ ፍትሐት ታደርጋለች ማለት ነው። ያ ሳምንት ሙሉ የሚወክለውም ብሉ ኪዳንን፣ የብሉ ኪዳንን ዘመን ነው የሚወክለው። ብዙ ነገሮች አናደርግም፣ አንሳለምም አናማትብም። በመስቀሉ ምልክት መስቀል መሳለም የለም። ንስሐ ቀኖና መቀበል የለም። እንግዲህ ቤተክርስቲያናችን ለአንድ ሳምንት ንስሐ ያን አለመቀበሏ፣ ሌላ ቀን ሁሌ ንስሐ መቀበል እንዳለብን ነው የሚያሳየው። አንዳንዴ ሲከለከል ነው ሰው የሚገባው። እንዴት ሰው ንስሐ እንዴት ይከለከል? ሌላ ቀን ትገባለህ ወይ ነው መጀመሪያ ያቺን ሳምንት። ከአንድ ሳምንት ውጭ ሁሉ ቀን ግን የንስሐ ቀናት መሆናቸውን ነው የሚያሳየው ሰው ቀድሞ። ያቺን ሳምንት ግን የብሉይ ኪዳኑን የመከራ ዘመን ለማስታወስ ነው የምንሄድበት እና በዛ ዘመን የነበሩ ሰዎች ይጠብቁት የነበረው የክርስቶስ መምጣትን ትንሽ እንዲሰማን የነበረውን ዓመተ ፍዳ መስቀሉ ያልነበረበትን የጨለማ ዘመን እንድናስብ ከምን እንዳወጣ እንግዲህ፣ በዓል ማክበር በኦርቶዶክሳዊ አስተሳሰብ በዓል ማክበር ማለት ማስታወስ ብቻ አይደለም፣ ራስን በበዓሉ ጊዜ እንደነበረ አድርጎ መቁጠር። ልደትን ስናከብር ልክ እንደ ሌላ ነገር ልደት መታሰቢያ አደለም። የክርስቶስ ልደት የሚከበረው በተወለደ ሌሊት እንደነበሩት እንደ ሰባ ሰገል እንደረኞቹ አድርጎ ነው ራስን ማሰብ። ያን በዓለም የሚያከብር ሰው የሰባ ሰገል ይከውን ክብሩ ከመሰባ ሰገል ይላል። እንደ ሰባ ሰገል ይሆናል ክብሩ። ያን ቀን እንደነበር ያህል ነው የሚሰማ። ወደ ክርስቶስ ሕማም ሲመጣ ደግሞ አንድ ሰው የጌታን ሕማም አስቦ የሚያፈሳት ዘለል አምባ ማለት ኢየሩሳሌምን ሄዶ ከመሳለም እኩል ነው። እዛው ቦታ ላይ ከመገኘት መስቀሉ እግር ስር ከመቆም እኩል ነው። ትልቅ ክብር አለው። ስለዚህ እንዲሰማን ለማድረግ ዘመኑን ታመጣዋለች ቤተክርስቲያኗ ማለት ነው። እና የብሉይ ኪዳንን ዘመን እንድናስብ ነው የሚደረገው። ይህ ማለት ግን ደግሞ ጨርሶ ብሉይ ኪዳን ውስጥ ጨልጠን እንገባለን ማለት አይደለም። መሥዋዕተ ኦሪት አንሰዋም። መስቀል እኛ አንሳለም እንጂ ቤተ መቅደስ ውስጥ ንባብ ሲደረግ ዲያቆናት የመጾር መስቀል ይዛሉ። በስመ እግዚአብሔር ይጠራል። ጨርሶ ብሉይ ኪዳን ውስጥ ገብተን እንደ ኦሪቱ እናደርጋለን ማለት አይደለም። ግን ለማሰብ እንድንችል የሚያደርግ ስርዓት ነው የተሰራው። የጌታችንን መከራ ለእኛ መዳን ከሆነ ለምን እናዝናለን? መደሰት ነው ያለብን የሚለው ነገር ይህንን ስለተረዳሽ ቤተክርስቲያን መጋቢት 27 የሚከበረውን ስቅለት በዓል ጥንተ ስቅለቱን ወደ ጥቅምት 27 አምጥታ ንግስ አድርጋ በልልታ በዝማሬ ታከብራለች። እልልታም ስላለው ማለት ነው። ግን ደግሞ ምንም እንኳን በመዳናችን ብንደሰትም እኛን ለማዳን የተቀበለውን መከራ ግን ደግሞ ስናስበው የተደረገልን ውለታ መጠን፣ የፍቅሩ መጠን ደግሞ እንድናዝን እንድናለቅስ ያደርገናል። ለምሳሌ አንድ ሰው ከቤተሰባችን ሲሞት የሚሞተው ወደ እግዚአብሔር ሊሄድ ነው ወደ ተሻለ ሕይወት ነው የሚለውን እኮ እናውቃለን። ለምን እናለቅሳለን? የተሻለ ቢሆንም ግን ደግሞ ለዛ ሰው ያለን ፍቅር መሞቱን ስናስብ፣ መቃብሩስ፣ መቀበሩን አፈር መቅመሱን ስናስብ እናለቅሳለን። የክርስቶስ ሞት ግን የሞተው የእኛን ሞት ነው ለየት የሚያደርገው የሁላችንን ሞት ተሸክሞ ነው የሞተው። ኃጢአት ያመጣውን ሞት ነው መጥቶ የተቀበለው። እግዚአብሔር በሰው ልጅ ላይ የሞት ሞትን ፈረደበት። ፈርዶበት እንዳይቀር አዘነለት ፍርዱን እንዳያነሳ እግዚአብሔር ቃሉን አይቀይርም። ስለዚህ በሰው የፈረደውን ፍርድ በራሱ አድርጎ ነው የመጣው። ስለዚህ የእኛን ሞት እየሞተ እንዳለ ሁለተኛ የሞተው እኮ እንደነ እስጢፋኖስ በድንጋይ ተወግሮ ወይ በሰይፍ ተቀልቶ አይደለም። ከሞቱ በፊት ከሞት የሚከፋ ስቃይ ተሰቃይቶ ነው። የክርስቶስን አይነት ስቃይ እየተሰቃየ አሟሟት የሞተ ሰው የለም። ስለዚህ እና ለእኛ መሆኑን ደግሞ ስናስብ፣ እኛም ብሎ መሆኑን ንጹህ መሆኑን ኃጢአት የሌለበት መሆኑን ስናስብ አለማዘና እንችል በሞቱ ያገኘነውን ነገር አስበን ደግሞ የትንሣኤ ደስታ ደግሞ እንደሰታለን። እ ሀምሳ ቀናት ቤተክርስቲያን ታከብራለች። ከዛ በኋላ የስቅለቱንም ጉዳይ ቢሆን ልክ 11 ሰዓት ላይ ነፍሱ ከስጋው ተለይታ ወደ ሲኦል መውረዱን በማሰብ ኮ ልልታ ዝማሬ ደግሞ ይደረጋል። የስቅለቱ ለት ራሱ ሲኦል የተፈጸመውን በማየት ቀራንዮ የተፈጸመውን በማየት ስናለቅስ ውለን ሲኦል የተፈጸመውን በማየት ደግሞ ስንዘምር እናመሻለን። ቤተ ክርስቲያን ሁለቱንም ነው የምትረዳው። በማግስቱ ጠዋት የቀዳም ስዑር ዕለት ደግሞ ትልቅ ደስታ ነው። ገብረ ሰላመ በመስቀሉ እያሉ አባቶቻችን ቀጤማ እየሰጡ ልክ ከኖህ መርከብ ያቺ ርግብ ቦታ የሰጠችውን የብስራት ቅጠል ምሳሌ አድርገው ስንዘምር ስናሸበሽብ ነው የምንለው። ቤተክርስቲያን ደስታውንም ሐዘኑንም በአንድ ቀን ውስጥ ታካሂደዋለች። ስለዚህ ሁለቱንም ከመረዳት የመነጨ ነው ስርዓት። ዓርብ ዕለት እግዚኦታው እኔ ከሌላው ስርዓት በጣም ስሜት የሚነካ ለእኔ በግሌ አጋጣሚ ደግሞ በቅርበት የማየት አጋጣሚ ሲኖር የበለጠ ስሜቱን የመረዳት እድል ይኖራልና፣ አስራ አንድ ሰዓት ላይ አርባ አንድ ጊዜ እግዚኦታ ሲባል ካህናት የጌታ የተገነዘበትን ምሳሌ ይዘው በአራቱ የዞሩ የዮሴፍና ኒቆዲሞስ ምሳሌ ሆነው የሚደረገው ስግደትና እግዚኦታ በጣም በጣም ልብ የሚሰብር ነው። በመሰረቱ የሰሙነ ሕማማትን ስርዓት በነገራችን ላይ ምናልባት ይህን ቪዲዮ የሚመለከቱ ሰዎች በጣም ሊያመልጣቸው የማይገባ ስርዓት ነው። ቤተክርስቲያናችን የክርስቶስን መከራ ሰው በጥልቀት እንዲሰማው በሚያደርግ ስርዓት ነው የምትፈጽም። እያንዳንዱ ነገር የየራሱ ትርጉም ያለው ራስን ቀራንዮ ከመዋል ምንም እንዳይተናነስ፣ ዓርብ ዕለት ቀራንዮ ሰው ቢገኝ ሊሰማው የሚችለው ነገር እንዲሰማው የሚያደርግ የጸሎት ስርዓት ነው ያለው። ግን የዮሴፍና ኒቆዲሞስ ጉዳይ እንግዲህ ዮሴፍና ኒቆዲሞስን ሁሌ ነው የምናስባቸው። ሰው ቤተክርስቲያን ሲሳለም ፊት ለፊት ይሳለምና ከዛ ግራ ቀኝ ይሳለማል። ፊት ለፊት ሲሳለም መቃብሩን ነው የጌታን የሚሳለሙ፣ ግራቀኝ ዮሴፍና ኒቆዲሞስ ነው የምናስታውሳቸው። ቅዳሴ ላይም የሚቀድሱት ካህናት ሁለቱ ዮሴፍና ኒቆዲሞስ ናቸው። እየገነዙት ነው ስጋ ወንደሙን ነው። እና ሁሌም ነው የምናስባቸው። እነዚህም ጌታን የገነዙ ሰዎችና ግን ከሌላው ስርዓት ስግደቱ ሲጠናቀቅ የሚደረገው ጊዜታ አረጋውያን ካህናት የጌታችንን ከመስቀል አውርደው እንዳያዙት እንደ ዮሴፍና እንደ ኒቆዲሞስ ይዘው በአራቱ ማዕዘን የሚደረገው ምህላ ለእኔ በግሌ በጣም ጥልቅ ስሜት ያለው። እህት አብያተ ክርስቲያናት ወይም የኦርቶዶክስ የምንላቸው ኦሪየንታል ኦርቶዶክስ የሚባሉት አብያተ ክርስቲያናት ብቻ ሳይሆን ሌሎቹም ምስራቃውያኑ ከኛ ውጭ ያሉትም እንግዲህ ኦሪንታል ምስራቅ ተመሳሳይ ነው። ቃሉ ግን ለመለየት ነው። ኢስተርን እና ኦሪየንታል ምን ነው። ዞሮ ዞሮ በሁሉም አብያተ ክርስቲያናት ጥንታውያን እና ሐዋርያውያን አብያተ ክርስቲያናት ይሄ አፖስቶሊክ ሰክሴሽን የሚባለው የሐዋርያዊ የሐዋርያት ከሐዋርያት የወረደ ሐረግ ያላቸው አብያተ ክርስቲያናት ሁሉ ከጥንቷ ቤተ ክርስቲያን የመጡ እስከሆኑ ድረስ ሌላው የዶግማ ልዩነት ቢኖርም፣ ወይም የስርዓትም ልዩነት ቢኖርም ሁሉም ሰሙን ሕማማትን ያከብራል። ፓልም ሰንዴ ተብሎ የሆሳና ዕለት ሁሉም ጋር አለ። ኦል ሶልስ ደይ ወይም የሁሉም ነፍሳት ቀን ተብሎ ልክ እኛ ጋር ፍትሐት የሚደረገው ልክ እንደዛ የሚታሰብበት ስርዓት አለ። አብዛኛው ነገር ተመሳሳይ ነው። አብዛኛው ነገር የሚባሉትም ቃላት ለምሳሌ ለመስቀል ከንሰግድ ኦ ሊቅነ ወደ ትንሳኤ ከቅድስ ንሴብ ኩልነ እያሉ ካህናት፣ እኛ በዜማ አሳምረን የምንሰግደውን ሌሎችም ይሉታል። የሚሉበት መንገድ ሊለያይ ይችላል። አምነስቲቲ ሙኪሪያ አንቲ ቫሲሊያሱ በእኛ ቤተክርስቲያን በዜማ የሚባለው ኒስቲቲ ሙኪሪያ ኤንቲ ቫሲሊያሱ ግሪክ ነው። አቤቱ በመንግስት አስበኝ ነው ይሉታል እነሱ። ዜማው ይለያያል እንጂ ቃጭል እየመጡ የራሳቸው ግብፆቹም ይሉታል፣ ሌሎች ይሉታል። ተመሳሳይ ነገሮች አሉት። ግን የእኛም ቤተክርስቲያን የሚለየው ምንድን ነው? አንድን ነገር አባቶቻችን ከሌላ ሀገር ሲያመጡ እዚህ የተፈጠረ እስኪመስል ነው የሚዋዳቸው። ስለዚህ እኔ እንግዲህ ኢትዮጵያዊነት ገፋፍቶኝም ከሆነ ይሄ ተመልካቾች ይቅርታ ያደርጉልኝ። ግን አሁን ለምሳሌ አምኒስቲቲ የእኛ ነው፣ በጣም የሚያምረው። እርግጥ ሁሉም የራሱን ሊያመሰግን ይችላል፣ አላውቅም። ግን ልብ በመንካት እና በዜማው ጥልቀት እና መራቀቅ በጣም አስደናቂ ልብ የሚሰብር ነው። ሌሎቹም ስርዓቶች፣ ይሄ ከበር ውጭ አውጥተው እንግዲህ መቅደሱ ይዘጋና ማይጠንቱ ይሰቀላል። ካህናት በጧፍ እየወዘወዙ ነው የሚያጥኑት። የጌታችን እንደ መቃብር ቦታ እንዳለ እንደተኛ ተደርጎ ስቅለቱ ተደርጎ ነው የምንሰግደው። ይሄ ለምንድን ነው? ክርስቶስ ኢየሩሳሌም ውስጥ በነገራችን ላይ አሁን ኢየሩሳሌምን የሚጎበኝ ሰው መሀል ላይ ነው ቀራንዮ ያለው። ግን በትክክለኛው ታሪኩ በተፈጸመበት ዘመን ከግቢ ውጭ አውጥተው ነው የሰቀሉት። ከበሩ ውጭ አውጥተው ነው የጣሉት እና በጣም ቆሻሻ ቦታ፣ የተናቀ ቦታ ላይ ነው እና እዛው ሊቀብሩትም ነው እቅዳቸው ገሃነም ቫሊ የሚባል መንገደኞች አስከሬን የሚጣልበት ቦታ ላይ በክብር እንኳ እንዲቀበር አልፈልጉም አይሁድም እቅዳቸው ማዋረድ ስለነበር። ማለት አሁን ግን በሩ ውስጥ ገብቷል እንጂ ከበር ውጭ የተሰቀለው ስለዚህ ከበሩ ውጭ አድርጋ ቤተ ክርስቲያን ከመንበሩ ውጭ ባለ ነው ስርዓቱን የምትፈጽመው። ማይጠንቱን ካህናቱ በእጃቸው ይዘው እንደሌላ ቀን በክብር አያጥኑም፣ ይወዘውዛሉ። እውነተኛው እጣን በመከራው በስቃዩ የእኛን የኃጢአት የክፉ መዓዛ ያራቀው ክርስቶስ ሲወዘወዝ የዋለበት ቀን ስለሆነ ተይዞ ሲጎተት የዋለበት ቀን ስለሆነ ሊቀ ካህናት በተገረፈበት ዕለት ምንክነት አለን ብለው ያጥናሉ ካህናት። ስለዚህ ያን ቀን እየወዘወዙ ማይጠንት የሚያደርጉበት ስርዓት አለ። የስግደቱ ስርዓት እያንዳንዱ የእኛ ቤተ ክርስቲያን ዘሩ ወይም የሚባለው ቃል ከነቅዱስ ባስልዮስ ዘመን ጀምሮ ሞዲፋይ ሲደረግ ሲጨመርበት፣ ሲብራራ የመጣ ቢሆንም ግን ስርዓቱን በራሷ ውብ በሆነ ስርዓት መንገድ አሳምራ ሰርተዋለች። ቅዱስ ያሬድ ደግሞ ሕይወት ሰጥቶታል። በኋላ የተነሱ እና አባ ጊዮርጊስ ዘጋስጫ የመሳሰሉት እንደ መልካ ማማት አይነት በጣም ድንቅ ጸሎቶችን ጨምረው እንግዲህ ቤተክርስቲያን በጣም የራሱ ቅርጽ ያለው ስርዓት ይዛለች እና ሌሎች ቤተክርስቲያን ላይ አለ አዎ። ግን በርዝመቱም በጥልቀቱም ሙሉ ሰዓቱን በተመለከተ ያለው ስርዓት ከሌሎቹ ይለ ክርስቶስ ወይም አምላካችን የተቀበለውን መከራ በላይ እኛ መከራውን መርሳታችን ነው የበለጠ የሚያመው። ስለዚህ ረስተነው ነው ምንጣለው የምንጣለው የምንቧጨቀው ሌላም ሌላም ክፉ ነገር ውስጥ የምንገባው እኮ ረስተነው ነው እና ሞቱን እያሰበች ቤተክርስቲያን ይቅር በለን ትላለች። ይቅር ብሎን ማን የሞተው እኮ ግን ደግሞ መሞትህን አለማሰባችንን ደግሞ አስበህ ይቅር በለን የሚል ነው። በጣም ጥልቅ ጸሎት ነው። ሕማማትን ለመጻፍ የተነሳውበት ምክንያት እና ሰርፌ ስጨርስ የደረስኩበት ሁኔታ በጣም የተለያዩ ናቸው። አንዳንዴ የጌታችንን ማለት በቃ ሕማሙን የሚገልጽ ነገር የሆነ ቤተክርስቲያናችን የምትል መሆኗን ለማሳየት በሚል ነበር። መጀመሪያ ልጽፈው ስነሳ የተነሳሁት እንደዚህ አይነት ነገር አለው። እግዚአብሔር ማለት እኛ የምናስበውና እሱ የሚያሳየን ነገር አለ እና መጨረሻ ላይ ግን እንግዲህ አንቺ ምን አነሳሳ ሲባል ብዙ ጊዜ እንደዚህ ልጽፈው ምናምን በእውነት ለመናገር በተጻፈበት ደረጃ ጽፏለሁም እረዳዋለሁም የሚል ግምት አልነበረኝ። በኋላ ሳስበው ራሴን ሁሉ ታዝቤበታለሁ። እኔ ልጽፍ ያሰብኩት ህማሙና ህማሙ ያላቸው ርቀት ማለት ነው። ስለዚህ ልጽፍ ተነስቼ የጻፈኝ ጉዳይ ነው። እኔ ማለት ነው፣ በጣም ጥልቅ ጉዳይ ነው የጌታችን መከራ አንድ አባት የሚለው አለ፣ እያንዳንዱ ሰው እግዚአብሔር በእያንዳንዱ ሰው ውስጥ በልጁ በአንድያ ልጁ በኢየሱስ ክርስቶስ የሚሞላው ክፍተት አለ እና የእያንዳንዳችን ህይወት ውስጥ በክርስቶስ የሚሞላ ክፍተት አለ። ክርስቶስ ደግሞ ሲባል የመጀመሪያው ህማሙ ነው፣ መስቀሉ ነው አእምሯችን ላይ የሚመጣው እና ለእኔም ይሁን ማንኛውም ኦርቶዶክሳዊ የቤተ ክርስቲያን አገልጋይም ክርስቲያንም በአጠቃላይ ማንኛውም የጌታ መከራ ጉዳይ የሚሰማው ሰው ሁሉ ህማሙን በማየት የሚፈታ ችግር አለ። ምናልባት ሌላ ጭንቅ ያለበት ሰው እኔ ስለ ክርስቶስ መከራ አሁን እኔ ራሴ መከራ ላይ አደለሁ ሊል ይችላል። ግን መከራው በመከራ ከመከራ ድነኝ ደሜን በደመ ህንፃው ይላል ቅዱስ ባስሌዎስ። ስለዚህ በህማም ውስጥ የምንወጣው ህማም አለ። ከእኛ ከሆነ ህማም እንወጣለን። የሆነ ረፍት እናገኛለን። ቂመኛ የነበረን ሰው ይሰብራል። ህማም የክርስቶስን መከራውን አንብቦ ስቃዩን አንብቦ ከሰው ጋር ተጣልቶ ለመቀጠል ይቸገራል። ሰው ቢያንስ በመጣላቱ መኩራት ያቆማል። ወድጄ አይደለም አይልም። የክርስቶስ ላይ የደረሰውን መከራ እና የጌታችን መከራ የሚጽፈን እንጂ የምንጽፈው ጉዳይም አይደለም፣ እውነት ለመናገር እና እጄን የሰበሰብኩበት እንጂ እኔ ጻፍኩት ለማለትም፣ በጣም በሚያስጨንቅ ሁኔታ መከራው ከሰው አይምሮ በላይ መሆኑን ሊጻፍ የሚችል አለመሆኑን ገና አስር ሃያ ሰላሳ መጽሐፍት በህማሙ ላይ መጻፍ እንዳለባቸው እንዲሰማኝ ያደረገ። ወንጌሉን የጻፈው ሐዋርያ በእርግጥ በመንፈስ ቅዱስ ያውቀዋል፣ በአጸደ ነፍሱ ሆነ ያውቀዋል። ግን እንደው ሲያየው ምን ሊሆን የሚያስብል ጸሎቶች አሉ። ቤተክርስቲያን ውስጥ ወንጌሉን ያብራሩት ቅዱሳን ወደ ጸሎት የቀየሩት እንደነ ስምዖን ዘአምድ አይነት መከራውን ብቻ እንደነ አቡነ ስትንፋሰ ክርስቶስ አይነት እያንዳንዱ መከራውን ወደ ጸሎት ቀይረውታል። በጥፊ መቱ ሰይጣን በጥፊ እንደመቱ ሰይጣን መቶ ያሰራኝን አጥያት አጥፋልኝ፣ እንዲህ እያሉ ማለት ነው። እና ህማሙን ወደ ጸሎት የቀየሩ ቅዱሳን አሉ። እና ሁሉም ማለት ይቻላል የጌታችንን ህማም በጣም በጥልቅ ከኛ አባ ጊዮርጊስ ዘጋስጫ እጅግ በጣም በጥልቅ ተመልክቶታል። ቅዱስ ፍሬም ሶሪያዊ ቅዱስ ፍሬም እንግዲህ አንድ ለምሳሌ ልጥቀስ። ቅዱስ ፍሬም ጌታችን ሐሙስ ዕለት የተተፋበት ጉዳይ በጣም ተሰምቶታል ማለት። የተሰማው ግን ከምን አንጻር ነው? እኛም ቤተ ክርስቲያን ቅዳሴያችን ላይ ብዙ አለ። የዕውርን ዓይን ሲያበራ ጌታ ምራቁን እንትፍ ብሎ ነው ዓይን ያደረገው። እሱ በዓይኑ በምራቁ ዓይን የሚፈጥር ላይ ነው የተፉበት፣ ፊቱ ላይ። ቅዱስ ኤፍሬም ደግሞ በጣም የተሰማው የዕውሩን ዓይን ባበራህ ጊዜ እንኳን ፊቱ ላይ አልተፋህበትም ነበር፣ መሬት ላይ ነው የተፋኸው አክብረው ሰው ነው ብለ አራያችንን ሰውነታችንን አክብረህ በፊቱ ላይ አልተፋህ መሬት ላይ ነው የተፋኸው። በኔ ላይ ግን አንተ በፊት በፊቴ ላይ እንትፍበልብኝ በፈቃድ ያጠፋሁትና እኔም በፈቃድ አብራልኝ። እና የመንፈሳዊነታቸውንም ጥግ ነው የምናየው፣ አንደኛ ትህትናቸውንም ነው የምናየው፣ ጸሎቱንም ነው የምናየው። እና የሰሙን ህማማት ጸሎት ደግሞ ምኑ ይመረጣል። በተለይ ደግሞ መልካ ህማማቱ ከአባ ጊዮርጊስ ልጨምራል። አባ ጊዮርጊስ ደግሞ መሬታችንን ምን ይላታል? ለልጅሽ እንደዚህ ብለሽ ለምኝው፣ ሰዓሊ ስዕሉን ያጠፋሉ ወይ? አንድ ሰዓሊ በጣም ለፍቶ የሳለውን ስዕል አያቃጥለውም። እና የተጠበበበትን ያስባል። ይህን ስዕል ለመሳል የፈጀበትን ስለሚያስብ አይጨክንም በስዕሉ። ስለዚህ ለልጅሽ ሰዓሊ ስዕሉን አያጠፋም ያጠፋሉ ወይ? እባክህ አትጨክንበት ብለሽ ስለኔ ለምኝ ይላታል። ይህ እንግዲህ መልካማማት ላይ ጸሎት ነው። በጣም በጣም እንዲህ እያወጣን የምንጨርሰው አይደለም። በነገራችን ላይ አሁን ስናገረው ደግሞ በዜማ ቢሆን ኖሮ ኃይል ያለው እና አንዳንዴ በግዕዝ ሲሆን የበለጠ ኃይል አለው። ያጠፉ ኑ ለሰሉ ስዕሉን ሳሊ ያጠፋዋልን ማለትና አሁን የተናገርኩበት ኃይሉን ያጣ ሲጥቀኔ በተቀኘበት ቋንቋ ሲሆን ነው ኃይል አለው ያለው ይባላል ግጥምም ይሁን ምንም እና ከዜማ ወደ ንባብ ሲመጣ ይወርዳል። ከንባብ ከግዕዙ ወደ አማርኛ ሲሆን ይወርዳል እንጂ በጣም ጥልቅ ኃይል አለው። መቅደሱ ሲባል ደግሞ ይወርዳል። ከስቱዲዮ ውስጥ ደግሞ መቅደሱ ሲባል ይባል ኃይል አለው። ከጸሎት ጋር ከስግደት ጋር ከእምባ ጋር ከእጣን ጋር ስለሆነ ማለት ነው እና በጣም አባቶቻችን በሕማሙ መንገድ ላይ ሲዋኙ ነው የኖሩት እና ቤተክርስቲያናችን አርብና የሕማማት ሰሞን አደለም የክርስቶስ መከራ የምታሰቡ አመቱ ሙሉ አርብ እንዲ አርብ ረቡ ምንጾም ረቡ ተፈረደበት ብለን አርብ ተሰቀለ ብለን ምንጾም አርብ እኮ ሳይበሉ አክፍለው እኮ ቅዳሜ የሚበሉ አባቶች አሁንም አሉ። አርብ ዕለት መራራ ነገር እየጠጡ መራራ ሐሞት መጠጣቱን የሚያስቡ አሉ። እና በእያንዳንዱ ጸሎት ውስጥ ስርዓት ውስጥ ነገረ ሕማሙን ነገረ መስቀሉን ማሰብ የቤተ ክርስቲያኗ መገለጫ ለመስታወትነት ነው። ወንጌሉ የተጻፈው ባለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ እኔ ዓለምን አሸንፌዋለሁ፣ ዓለም ቢጠላችሁ አትደነቁ፣ ከእናንተ ቀድሞ እኔን ጠልቶኛል ብሎ ክርስቶስ ነግሮናል። ስለዚህ ስለ ስቅለቱ ስለ ህማሙ የምናወራው እያንዳንዱ ሰው አሁን ባለው ዘመን እኔ የክርስቶስን ሚና ነው እየተጫወትኩ ያለሁት ወይስ የገራፊዎቹን ሚና ነው? የግፈኞቹን ሚና ነው? የሚገሉትን የሚክዱትን፣ የሚከዳዱትን። እንግዲህ በሀገራችን በጣም እርስ በርስ መካካድ፣ ዛሬ እንዲያለ ነገ እንዲያለ መባባል፣ ወገን ለይቶ መናቆር እና በግፍ መግደልም አይነት አለው አሰቃቂ አገዳደል የምናይበት ዘመን ነው። ዓርብ ዕለት የሆነው ነው እየሆነ ያለው አገራችን፣ ዓርብ ላይነት ማለት ነው። ስለዚህ እያንዳንዱ ሰው እኔ በግፍ የምፈርደው ጲላጦስ ነኝ፣ ከህግ ውጪ ሰው ላይ ወንጀል የምፈጽም ነኝ ወይስ ደግሞ እንደ ክርስቶስ መከራ የሚቀበል ነኝ? እንደ ዮሐንስ ከጌታ ጎን ከግፉን ጎን ከሚሰቃዩት ከሚገደሉት ጎን መሆንም እኮ አንድ ጥሩ ነገር ነው። ዓርብ ዕለት እንደነ ዮሐንስ እንደ ድንግል ማርያም በሞቱት በተሰቃዩት ሰዎች አዝናለሁ ወይስ ይበለውላለሁ። ይሰቀል ይሰቀል ያሉት ሰዎችን ሚና እየተጫወትን ያለን ሰዎች አለ በሀገራችን ታሪክ። ይበላቸው እዚህ ስሞቶ የለዛ ይበለው አይነት ማለት ያ ማለት ይሰቀል ይሰቀል ነው። የግድ እኮ እብራይስጥ መሆን የለበትም፣ በራሳችን ቋንቋ እኮ እያልን ነው ያለው። ስለዚህ ራሳችንም የምናይበት መስታወት፣ ከተገፎ ወገን መቆም እንዳለብን እየገፋንም ያለን ሰዎች፣ ሺ ጊዜ ጅን ብትታጠብ። ጲላጦስ ከደሙ ንጹሕ ነኝ ብሎ እጁን ታጠበ። ማን ንጹሕ ነው ያለው? ራሱ ነው ያለው። ስለዚህ በኃላፊነት ላይ ያሉ ሰዎች ንጹሃን ሲገደሉ ማስቆም እየቻሉ ያላስቆሙ ሰዎች ሰላሳ ጊዜ ቢታጠቡ ከደሙ ሊነጹ አይችሉ፣ ይጠየቃሉ። ጲላጦስም ታጥቦ አልነጽም። ስለዚህ ራሳችንን የምናይበት መነፅር ነው ጲላጦስ። ምናልባት ስልጣንን ላለማጣት ብሎ ነው ጲላጦስ፣ የቄሳር ነው የእኛ ንጉስ ሲሉ ፈርቶ ነው። ክርስቶስን አሳልፎ የሰጡ ሰዎች በመንግስት ስልጣን ላይ ተቀምጠው ስልጣናቸውን ላለማጣት ብለው የሚያሰቅሏቸው ክርስቶሶች አሉ አሁንም ድረስ ህዝቡን ፈርተው ቄሳርን ላለማስከፋ ፈርተው። ግን ወንበሩን በሞትም በሽረትም ትነሳበታለ። እውነት ግን ተከትሎ ይሄዳል ያስጠይቃል። ሰላሳ ጊዜ እጅም ብትታጠብ ማትነጻው ደም ይኖራል። ስለዚህ የስቅለቱ እመቤታችን መስቀል ስር ቆማ ያልቅሳለች። ዛሬ ልጆቻቸው ተገድለውባቸው የሚያለቅሱ እናቶችን ነው የምትወክለው። ወገኖቻቸው ሞተውባቸው የሚያለቅሱ ሰዎችን ነው የምትወክለው። ዮሐንስ ቆሞ ዮሐንስ በከ በአንጻረ መስቀል ቀዊሞ ይላል በመስቀል አንጻር ቆሞ አለቀሰ። እንዘ ይብል ወይሌ ወይሌ፣ ወይለኔ ወይለኔ እያለ አለቀሰ። ወይለኔ ምን አስባለው? የጌታ መከራ የራሱ አድርጎ ተሰምቶት። ወገኖቻችን ሲሞቱ ሲሰቃዩ፣ ይሄ ስቃይ የእኔም ነው ነገ ሊመጣ ይችላል የሚል ስሜት ሊሰማን ይገባል። አለዚያ ዮሐንስን ካልሆንን ደግሞ እኔ ካልተነካውም ይላል። አይሁድ ይሰቀል ይሰቀል ብለው ክርስቶስ ሊያጨበጨቡት በሰባ ዓመተ ምሕረት ፊናስ መጥቶ ድምጥ ማጣቸውን ያጠፋቸው አቃጠላቸው። ወዮልሽ ክርስቶስ ቀድሞ ስላየ አልቅሷል። የሚመጣባቸው መከራ አይቶ ማለት ነው። ስለዚህ ዛሬ ሌላውን ቤት ያንኳኳው መከራ ነገ ወደ አንተ ሊመጣ ይችላል። ዛሬ ይሰቀል ብለህ ያጨበጨብከው ነገ ደግሞ ወደ አንተ ሊዞር ይችላል የሚለውን እንድናስብ የሚያደርግ ነው። ዓርብ ዕለት ነው ዓለም ያለችው አገራችን ያለችው ዓርብ ላይ ነው እና ትንሣኤን እንጠብቃለን። ግን ከትንሣኤው በፊት ደግሞ ራሳችን የቱ ጋር ነን የሚለውን መታዘብ ነው። ጲላጦስ አመነም አላመነም ክርስቶስ ይነሳል። ስለዚህ ሥልጣን ላይ ያሉ ሰዎች ከቻሉ ሀቅ መፍረድ፣ ካልቻሉ ግን እነሱ ቢያምኑም ባያምኑም የተገፉ ሰዎች ቀና የሚሉበት ቀን አይቀርም የሚለውን